ሕዝበ ሙስሊሙ የዒድ አልፈጥር በዓልን የተቸገሩትን በመርዳትና በመጠየቅ እንዲያከብር የሃይማኖት አባቶች መልእክት አስተላለፉ። የሃይማኖት አባቶች እንኳን ለ1446ኛው የዒድ አልፈጥር በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። የሃይማኖት አባቶችን መልእክት ያሰባሰበው ዘጋቢያችን በለጠ ጥላሁን ነው። የሚያቀርበው ደግሞ በፍቃዱ አበበ ነው። በእስልምና ሃይማኖት ተከታዮች ዘንድ በየዓመቱ በድምቀት ከሚገበሩ በዓላት አንዱ የዒድ አልፈጥር በዓል ነው። የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዚደንት ሼህ ጀዋር መሐመድ በዓሉን አስመልክቶ በሰጡት መግለጫ በሀገር ውስጥና በውጭ ሀገር ለሚኖሩ የእምነቱ ተከታዮች እንኳን ለ1446ኛው የዒድ አልፈጥር በዓል በሰላም አደረሳችሁ ብለዋል። ቢስሚላህ ራህማን ራሂም አልሐምዱሊላሂ ረቢል ዓለሚን ላ ሰላ አሽራፍል ሙርሰሊን አሊሂ ወሶህቢ አጅማዒን የተከበራችሁ በሀገራችን ያላችሁ ሙስሊሞች፣ በውጭም ያላችሁ በሙሉ እንኳን ለአንድ ሺ አራት መቶ አርባ ስድስተኛው ዒድ አልፈጥር በሰላም አደረሳችሁ። ላለሁ ህዝበ ሙስሊሙ በረመዳን ወቅት ያሳየውን የመረዳዳት ባህል በማስቀጠል በዓሉን እንዲያከብሩት ሸጀዋር መልዕክት አስተላልፈዋል። ይህን ዒድ የሰላም የፍቅር የመሐባ የደስታ እንዲያደርግልን እየተመኘነ እኒሁ ረመዷን ላይ የነበረን እዝነት ረመዷን ላይ የመስጠት ባህሪ የነበረንን ሁሉ አብረን ቀጣይ አድርገን ወንድሞቻችንን በየቦታው ያሉትን ወንድሞቻችን፣ ተፈናቃይ ወንድሞቻችንን፣ ደካማ እህቶቻችን፣ ደካማ እናቶቻችን አሉና ይህን ዒድ አብረው ተካፍለው እንዲውሉ ማድረግ ሁላችንም ግዴታ አለብን እላለሁ። ዒዱ ሙባረክ። በዓሉ ያለውም የሌለውም እኩል ተደስቶ የሚውልበት እንዲሆን ማድረግ ከሕዝበ ሙስሊሙ እንደሚጠበቀ የገለጹት ደግሞ የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ምክትል ፕሬዚዳንት ሼህ መሐመድ አንዋር ናቸው። ሙስሊሙ ማህበረሰብ አንድነቱን ጠብቆ እስላማዊ አንድነቱን ጠብቆ ሃገራዊ አብሮነትን አክብሮ ዒዱን እንዲያሳልፍ አደራንራለን። ወሓታ የኩን ልዒዱ አይደን ዒደን ሊጀሚዕ ፊአት ልሙጅተማዕ እንደዚሁም ደግሞ ዒዱ የሁሉም ማህበረሰብ ዒድ እንዲሆን ሓታ ላ የኩና ዒደን ዓላ ፊኣትን ካሳ የሆነ ግሩብ ብቻ ዒድ እንዳይሆን ዒዱ የሁሉም የማህበረሰብን ክፍል ያካተት እንዲሆን መሳኪኖችን፣ ድሃዎችን፣ ወላጅ አልባ ህፃናቶችን፣ በድንኳን መጠለያ ውስጥ ያሉ ችግርተኞችን የምናይበት የደስታ ዒድ